በጣም እዚህ ከመጣሁ እኮ አንድም ቀን ቤተሰብ ጋር ሄጄ አላውቅም። አየህ አቤል፣ ቤተሰብን እስከመርሳት ድረስ ነው። ሁለታችን ካልፈለግን ደግሞ አትሄጅም ማለት ነው። እሺ አቤል፣ በጣም ደስ ይለኛል። አቤል ምንም ብትል ምንም

ተቀምጣ ሩጥ ብላ ወደ ክፍሏ ትገባለች። አቤልም እንደሰማች ስለገባው እሱም ተከትሏት እየሄደ እንዴ ርብቃ ያወራነው ነገር ሰማሽ እንዴ ይላታል። ምንን ስትለውም አይ ሁሉም ነገር ማሚ እያለች የነበረችው ሰማሽ እንዴ ይላታል። ርብቃም ለመደበቅ ትሞክራለች፣ ግን ደግሞ አቤልም ስለነቃባት ወረ ርብቃ አትዋሺ። ግን ማሚ ምን እንደሆነች አላውቅም፣ ግን ብቻ እንዳትቀየሚ እሺ። ይህንን ያለችው በምን ምክንያት እንደሆነ ባላውቅም ግን እና ግን ግን አቤል እውነቷ ማሚ ያወራችሁ እውነቷ ነው እንዴ እንድንለያይ ትፈልጋለች እንዴ ብላም ትላለች። እኔ አላውቅም ርብቃ ምን እንዳሰበች ባላውቅም ግን አሁን ማሚ ያመጣችሁ ይሄ ነው ብሎ ይላታል። እና ደግሞ አንተስ እሺ ምን አሰብክ እያለችውም ነበረ እኔማ ምን አስባለሁ ይሄ በሚላትም ሰዓት አንተስ እሺ ይሄ መፋታት ትፈልጋለህ ትለዋለች። አይ እኔና አንቺ ይሄን ነገር አናደርግም እሺ። ወረቀቱ ላይ ፈረምክ እንዴት ስትለው ኧረ በጭራሽ አልፈረምኩም ደግሞም አላደርገውም ይላታል። ርብቃ በጣም ይሄንን ሲላት ደስ ይላትና ደግሞ ምንም እንዳትጨነቂ ማሚን ደግሞ ምን እንዳይሆነች ባላውቅም ግን አሁን ላይ ትረጋጋለች፣ ሁሉም ነገር ይስተካከላል፣ እሺ ይላትና ያረጋጋታል። ርብቃም በአቤል በሚያደርገው አስተያየትና ንግግሩም ትደሰትና እሺ ግን ትለዋለች ደግሞም በቃ ሰሞኑ ላይ የሆነ ቦታ ወስድሻለሁ፣ ይላታል የት ነው የምትወስደኝ ስትለውም ሰርፕራይዝ ነዋ፣ ሰርፕራይዝ መቼም አይነገርም ይላታል። ርብቃ መረርተው ንገረኝ አሁን ይጨንቀኛል ትለዋለች። መቼም አልነግርሽም እዛን ያኔ ስወስደሽ እነግርሻለሁ ይላታል። ርብቃም ደስ ብሏት እሺ በቃ። ደግሞ አንድ ቦታ ደርሼ እስከምመጣ ድረስ በቃ አንቺ አሁን አረፍ በይ ይላታል። ርብቃም ወዴት ልትሄድ ነው? አብሬህ ሊሄድ እያለች ብታስጨንቀውም አቤል ግን አይ አይቻልም አንቺ የምትሄድበት ቦታ አይደለም ይላታል። ለመውጣት ያስብና ወጥቶም በር ከደረሰ በኋላ ተመልሶም ርብቃንም ግንባሯ ይስማታል። ይህንን ግንባሯ በሳማት ጊዜ ርብቃም ያየችውን ማመን አልቻለችም። እንዴ ብላ በጣም ደንገጥ ብላ ፈገግ እያለች ነበረ። አቤልም ደስ እያለው ነበር ይሄንን ያደረገው ለመጀመሪያ ጊዜ ርብቃን እንደዚህ አይነት አስተያየት ሲያያትና እሷም ይሄንን የተሰማትንም ስሜት በጣም ከባድ ስለነበረ ሁለቱም በጣም በደስታ ይተያያሉ። በቃ አሁን አረፍ በይ ብሎ እሱን ከቤት ይወጣል። ማሜ ልክ እንደ ሁሌም ቁጣዋን በቁጣ እየተናገረች ርብቃንም በውስጧ መጥፎ ነገር እያሰበችባት ነበርና ርብቃን አዙ እያለች ስትጠራ ነበረ። አዙም እየጠራች የታለው ልጆቹ እያለች በምትል ሰዓት አልተነሱ መሰለኝ በቃ እና ደግሞ ቁርስ ወደ እነሱ ለመንንለማ በምትል ሰዓት ቁርስም እነሱ ቤ ክፍል አይሄድላቸውም። ለምንድን ነው እያለች ማሚም ልክ እንደሁሌውም ማንም ወዛ ወስደሽ እንዳትሰጫቸው እዚህ መጥተው ይብሉ ብላ በጣም በንዴት ስታወራም ነበረ። ኧረ አዙም በዛን ጊዜ ኧረ ማሚ ተፋጂ ምንድን ነው ልጅቷ ኮ ይርባታል እያለች ስታወራ፣ አይቻልም እዚህ መጥታ ትብላ ምግብ ቀርበዋል፣ ከበላች እዚህ ትብላ ብላ ርብቃ ላይ ተነስታባት ትገኛለች። ማሚም አሁን ላይ ከወትሮ በላይ በጣም በንዴትና ርብቃን በጥላቻም አይን በጥላቻ ልብ እያየችና እያደረገች ትገኛለች። ግን ደግሞ አቤል በተቃራኒ ሆኖ ከርብቃ ጋር ፍቅር እውነቱን ባይነግራትም እንኳን በፍቅር ውስጥ ወድቆ ይገኛል። ርብቃም ይሄንን ስለምትፈልገው እሷ ብቻ እያፈቀረች ለብዙ ጊዜ ቆይታ ነበረ እና አሁን ላይ ለሱ ብላ ይሄንን ሁሉ መስዋዕት እየከፈለች እንደሆነ አቤልም እየገባው ይመስላል። ግን ደግሞ አሁን ላይ ከምንም በላይ ማሚ የምትሆነውንና ማሚ የምታደርገውን ነገር ሁላቸውም ተገርመው ይገኛሉ። በዚያን ጊዜ አቤልም ወደ ውጭ ከወጣ በኋላ ወደ ጓደኛዋ ሪችም ትደውል ና ሪች ቶሎ ብለሽ ፈጥነሽ ነው ትላታለች። እሪችም በቃ ምን ሆና ነው ብላ ርብቃ ምን ሆነሻል ለምንድን ነው አሁን ምመጣው ስትላትም አሁን ስራ ሽን ትተሽ አሁን እንድትመጭ ትላታለች። ሪችም በቃ እሺ ስወጣ ልምጣልሽ ብትላትም አይሆንም አሁን ነው መፈልግሽ ብላ አጣድፋ ታስመጣታለች። እሪችም ወደ ቤት ስትመጣና ማሚም ሳሎን ላይ ታገኛታለች። ማሚዬ እንዴት አደርሽ፣ እንዴት ነች ስትላትም ነበረ ማሚም ደህና ብላ በቁጣ የሆነ መልስ ትመልስላታለች። እሺ ርብቃስ የት ሄዳለች እያለቻትም የት ትሆናለች ክፍላናት እንጂ የምትሆነው ብላ ኮስተር ብላ ትመልስላታለች። አቤልስ የለም እንዴ ብላ አሁንም ድጋሚ እሪች በምትጠይቅበት ሰዓት የት ሄዳል ይሆን ነገር አምጣ ብላው ልካው ይሆናል ብላ ርብቃ ላይ መጥፎ አመለካከት እንዳላት ለሪችም ታሳያታለች። እንዴ ማሚዬ፣ ምንድን ነው የተፈጠረ ነገር አለ እንዴ ካንቺና ከርብቃ ጋር ብላ እንዴ ምን ሊፈጠር ፈልገሽ ነበር ብላ አሁንም ቁጭቷም ሪች ላይ ለመውጣት ታስባለች። በቃ ሺ እኔ ርብቃ ጋር ልግባ ብላ ትታት ትገባለች። ርብቃ ጋር ከደረሰች በኋላ ሪችም እንዴ ሪች መጣሽ እንዴ በጣም ነፍቅሽኝ ነበረ እያለችም ሪች ጋር ከደረሰች በኋላ ሪችም እንዴ ርብቃ ግን ማሚ ምን ሆና ነው ከማሚ ጋር የተፈጠረ ነገር አለ እንዴ ብላ ለርብቃም ስትላት ነበረ። ርብቃም ኧረ ምንም የለም የተፈጠረ። አንቺ ጋር ምን አለችሽ ያለችሽ ነገር አለ እንዴ ትላለች። ርብቃም ርብቃም ሁሉንም ነገር ለመደበቅ ትሞክራለች። ምክንያቱም እውነቱን ይህንን ነገር እውነቱ ለአዙ ከነገረቻት አዙ ደግሞ ሄዳ እውነቱም ለሪች ከነገረቻት ሪች ደግሞ ሄዳ ለወንድሟ ብሩክ ትነግረዋለች። አሁን ላይ ግን አንድ እንኳን ስተት ቢሰማ ብሮ ከዛ ቤት እንደሚያስወጣትና እና ይዟት ወደ ቤት እንደሚወስዳት እርብቃም ስለምታውቅ ይሄንን እውነት ትደብቃለች። ማሚም ይሄንን ተቀየረችብኝ ብላ ለማንም ላለመናገር ለራሷ ወስናለች። ግን ደግሞ እርብቃ የምታሳልፈውን ነገር ከጎኗ አቤል በመሆኑ ጥንካሬ ይበልጥ እየተሰማት ይገኛል። ግን አሁን አቤልም ከጎኗ የሆነበትንም ምክንያት ከምንም በላይ ፍቅር ይዞትና ባለመናገሩ የመቲን ፍቅር ወቅቶለት ከርብቃ ጎን ሆኖም ይገኛል። በጣም ደስ የሚለውም ከምንም እና ከምንም በላይ አሁን ላይ የሚጠበቀው የአቤልና የርብቃ ፍቅር ቢሆንም ከመሀል ደግሞ እዩም ከመቲ ጋር ሆኖ በቃ እኔ አሁን ውጪ ሊወጣ ነው በቃ ሊወጣ ነው እያላትም፣ እንዲወጣም አልፈለገችም። አትሄድ ስትለው ነበረ። ታዲያ ከአንቺ ጋር ተጎልቼ ልዋል ነው እንዴ? ያው አንቺ ምንም ነገር ማድረግ አልቻልሽም፣ ስለዚህ ራሴ ተፍ ተፍ ልበል ይላታል። እንዴ እዩ ግን መቼ ነው የምታመሰግነኝ? ቆይ ላንተ የማደርገውን ምንም አይታየህም እንዴ? እያለች ምንም እንኳን ብታወራውም እሱ ግን አንቺ ያየሽ አሁንም በቃ ልታላዝብኝ ነው? አታላዝኝብኝ አሁን በቃ ብሎ ይላታል። እዩ ግን መቼ ነው ስለኔና ስለአንተ የምታስበው ስትለውም ነበረ። ቆይ ግን አንቺ መቼም አታቆሚም እንዴ? ስለኔና ስላንቺ ብዬ አይደለ እንዴ ሁሉ መስዋዕት የምከፍለው አይታይሽም እንዴ? ብሎ አሁንም በውሸቱ ይሄንን ውሸት እየነገራት እንድት እራሱን ከጎኑ እንድትሆን ያደርጋል። ግን ደግሞ አሁን ላይ መጥቲን የነቃች ይመስላል ስልክ ተደውሎለት ለእዩም ስልክ ተደወለለት ከአክስቱ ነበር። ና እለው አክስቴ እንዴት ነሽ ብሎ ሰላምታን ከጨረሰ በኋላ አክስቱም የነገረችው ነገር አባቱን ወደዚህ እንደሚመለስ ና አባቱን ጋር እንደሚገናኝ ትነግረዋለች። እሺ በቃ እኔ ያልደውልለትም አንቺ እዚህ ሲደርስ ትነግርኛለሽ ይላታል አክስቱንም ከዛም በኋላ ስልኩ ከዘጋ በኋላ